አባ ገብርኤል ይባላለሁ። ኢሬቻና ሃይማኖት የማይጣሉ የማይቃረኑ የሚደጋገፉ ናቸው። ምክንያቱም የኛ የኦርቶዶክስ ሃይማኖት መስራቹ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን ደግሞ በስጋ የተወለደው ከእስራኤል ሕዝብ ነው። ስለዚህ የእስራኤልን ባህል ወጋቸውን፣ ባህላቸውን፣ እሴታቸውን ጠብቆ ነው የኖረው። የሃይማኖት መስራቹ ሰማይና ምድር የፈጠረው የሕዝቡን ባህል ካከበረ እኛ ደግሞ ተከታዮቹ ባህሉን ማክበር አይከብድንም ማለት ነው። ለኦሮሞ ሕዝብ ኢሬቻ ባህሉም ወጉም የጋራ ንብረቱ ነው። ለምሳሌ ኦሮሞ የተለያየ ሃይማኖት አለ እምነት አለው። ኦርቶዶክስ አለ፣ ሙስሊም አለ፣ ፕሮቴስታንት አለ፣ ዋቅ ፈታ አለ፣ የተለያየ ሃይማኖት ይከተላል። ግን እሱ የራሱ ነው የነፍሱ ብሎ ነው የጋራ ንብረቱ የጋራው ሀፍቱ ግን እሬቻና ገዳው ነው፣ በአንድነት በፍቅር መጠበቅ አለበት። ስለዚህ እሬቻና ሃይማኖት የሚጣላ ነገር የለም። ቆሸቆዬ አይናፎ ባልናፌሸቆዬ አንሊሱ ጃለሌ ቆሸቆዬ የሚባል ነገር ማንም እያለውን ብል እኔ የወደርኳት ልጅ ስለምወዳት አልለያትም እሱም አትለየኝም በማለት ነው የሚዘፍኑ። አክሽኑ ደግሞ ሄው እንደምታየው ነው ማለት ነው። በጣም ደስ የሚል የኦሮሞ ባህል በማንኛውም የባህል ጊዜ የሚጫወቱት እንዲህ አይነቱ ሁኔታ ነው ማለት ነው። ስሜ ላይኩ እንደ ጀኔ ነው። የመጣ ነው ደግሞ ከደቡብ ምዕራብ ሸዋ ከበቾ ነው እና ድባቡ ደስ ይላል፣ ያለው ነገር ደስ ይላል። ወንድማማቾችን የሚያገናኝ ስለሆነ በጣም አሪፍ ነው። በቃ ያለውን ሕብረት አንድ እንሆን የሚረዳም የሚረዳን ባህላችን ነው። ባህላችንን ደግሞ እንደዚህ ተሰብስበን ስናከብር በቃ ባህላችንን የሚወክሉ ነገር አንዳንድ ነገሮች በማድረግ ስሜት ይሁን። ኃይሉ በጣጣ ይባላል። የመጣሁት ከቱሉ ቦሎ ከተማ ነው። ከዚህ ከማየው ነገር ያው አንድነትን፣ መተባበርን እና ደግሞ የተለያዩ አካባቢ ያሉ ባህሎችን በደንብ አይቻለሁ እና በጣም ደስተኛ ሆኜበታለሁ።